ለመነሳት ስንገዳገድ ማንም አልደገፈኝም ነበር። ችግር የለውም። እንደምንም ቆም ያለው መራመድ ስጀምር ግን ከግራ ከቀኝ አጃቢ፣ ከኋላ ሳይቀር ተከታይ ደግሞ ኖረኝ። ጥሩ ነበር። መሀል ላይ ግን አደናቀፈኝ አደይ፣ ሰራተኛዋ አደይ። ይጀላችሁ መጥቻለሁ። ዛሬ ደግሞ የዛሬዎቹ እንግዳዎቼ አዴይ እና ሊዱ ናቸው ማለት ነው። ሊዱና አዴይ ቀደም ብሎ ከዚህ በፊት እስር ቤት ነበሩ ማለት ነው። ታግተው ነበረ። እሱም ያገታቸው እንትና ነበር ማለት ነው። እሱ ያገታቸው ሰው ልጅ ውዶቼ፣ ሰዚህ እሱ ተቋል እላቸዋለሁ ያገታቸው ናኦል ነበረ። ናኦል አሁን ሁለቱንም ለቋቸዋል ማለት ነው። ናኦል ግን ሲያገታቸው የነበረበት ሰላም ጤና ይስጥልኝ፣ ውድ ቤተሰቦች፣ ዛሬ ደግሞ አደይን ይዤላችሁ መጥቻለሁ ማለት ነው። አደይና ሌዱ ወደ ቤታቸው ተመልሰዋል ማለት ነው። ከታገቱበት አሁን ዲቭን በጣም ደስ ብሎታል ማለት ነው። እየተጨቃጨቁ ነው ማለት ነው። ቤዛና እንግዲህ እንትና እየተሳሳሙ ነበር። ለምለም ምን አለች ማለት ነው። ከኤላ ጋር እየወሰለተች እጅ ከፍንጅ የደረሰችባቸው ለምለም ቀወጠችው። እንዴት ትስሚዋለሽ እንዴት እንደዚህ ታደርጊያለሽ በማለት ሁለቱ እየተናደዱ እየተብሳጩ ተይ ተይልተው ተይልተው እየተባባሉ ነበር ማለት ነው። ሊነጫጩ ነው። ወደ ቤተሰቦቼ ምክንያቱም በዚ የባርኮቴ ፍቅረኛ ብትሆንም ኤላን ደግሞ ታፈቅረዋለች መሰለኝ። ከኤላ ጋር እየወሰለተች ነው እንግዲህ ለምን አቅፈት ሰላም አልካት? ነው ይሄ ነገር እሱም ደግሞ ዝም ብሎ አንገቷን ይዛ ምንድን ነው ችግርሽ? አንቺ ከኤላ ጋር ኤላ የኔና የኔ ብቻ ነው ብላለች ማለት ነው። እና ኦልም እንግዲህ አደይንና ሊዱን ታገተ ያለባቸው ቦታ ለቋቸዋል ማለት ነው። ደመቀና ንጉስ ወደነ ፍቅር ቤት ሄደው ነበረ። አዴናት አንኳኩታ የከፈት በር የተከፈተላቸው አዴናት በዛ እየተጨቃጨቁ ዴቭ እንዳጋጣሚ ይመጣል ማለት ነው። ከዚህ በኋላ አዴና ላይ ድርሽ እንዳትል ብሎ ንጉስን አንቆ ይዘዋል ማለት ነው ንጉስ ደግሞ ምን ማለት ነው አደይን እኮ እኔ አፈቅራታለሁ እወዳታለሁ በሙሉ ልቤ ነው ማፈቅራት ምንድነው የፈለገው እየተባባሉ ይጣላሉ ማለት ነው ጉድ ቤተሰቦቼ የተጣሉበት እንግዲህ ምስጢሩ ይሄ ነው ማለት ነው አደይና እንትና አይጥና ድመት ሆነዋል ማለት ነው። አሁን ላይ እነሱ ሁለቱ አይጥና ድመት የሆኑበት ምክንያት ምንድን ነው? ንጉስም ያፈቅራታል፣ ባርኮት የሚያፈቅራታል እንግዲህ የተደባደበ ነው። እንትናን ደብድቦት ነበር። ውድ ቤተሰቦቼ፣ ዴቭ ደም እንትናን የማን ነው? ንጉስም ማለት ነው። ንጉስን አንቆስ ይዘው፣ እባክን፣ ልቀቀው ተላቀቁ እያለች እየጮሁ ነበረ። ሊዱም ደግሞ ሊዱና አዴይ መሀል ብትደርሽ ከዚህ በኋላ እመኝኝ እንገልሻለሁ፣ ብሏታል። ፍቅር ማለት ነው። ዴቭ እኔ ላንቺ የመሆን ሰውም አይደለሁም፣ ላንቺ አልተፈቀርኩም። ስለዚህ እባክሽን ፍቅር ታይኝ ስራ ያለ ስራ ያለበት ምንድን ነው ከእኔ የምትፈልጊው ብሏታል፣ ማለት ነው ፍቅርን። ምክንያቱም አሁን ላይ ያለበት ሁኔታ ዴቭ ለፍቅር ነው ማለት ነው። ውድ ቤተሰቦች ለአዴኖ ሶሪ አዴን በጣም ይወዳታል ማለት ነው። አዴን የሚወዳት ደግሞ ብዙ ሰው ነው። ትንሿ እህቴ ሊዱን ሁለተኛ አጠገቧ ከደረሽ እመኘኛ እገልሻለሁ ብሏታል ማለት ነው። አስጠንቅቋታል። እንዴት ማለት ነው። የለም እንግዲህ ከለምልምድ ጋር እየተረጋጉም እንትንም እየተጨቃጨቁም ነው ያሉት ማለት ነው። ታውታይ እየተባባሉ ነው ውድ ቤተሰቦች ምክንያቱም ኤላ ያው የለምለም ፍቅረኛ ነው ማለት ነው። አሁን ላይ ለምለም ማንም አይነካትም። በጥፊ ነው የምታሞቃቸው ማለት ነው። ሞቅ ባለው ነገር ታሞቃቸዋለች ማለት ነው። ደህና እያረገች ነው የምትለቅቃቸው ማለት ነው። ስለዚህ እሱን እሱን በማመልከት ኤላም እንግዲህ አቶ ስልት ከቤዛ ጋር ቤዛ ማለት ደግሞ የ ባርኮቴ ፍቅረኛ ነች ማለት ነው። የባርኮት ፍቅረኛ ስለሆነች እባክን ኤላዬ አድበት ከለምለም ለምንም ጋ ቆጭ በል ማለት ነው። ለሚም ደግሞ ከሱ ሌላ አትወስለች ማለት ነው። እንዴ ምንድን ነው መወስለት? አድ በሽ ቆጭ በይን ከፍ ስለዚህ ሊዱም ደግሞ ወደ ኤላ ቤት እየሄደች ነበር ማለት ነው። ወደ ኤላ ቤት ስትሄድ ንጉሥና ደመቀ ያው እንደተለመደው ታውቃላችሁ መንገድ ላይ ነው ቁጭ የሚሉትና አጋጣሚ ሆኖ ያገኘዋታል ማለት ነው። እንዴ ልዱዬ፣ በሰላም መጣሽ? እንዴ እንዴት ነሽ? ደህና ነሽ ወይ ይሏትና ሰላም ይሏታል ማለት ነው። እሷም ደግሞ አዎ መጥቻለው ምናምን ብላ ትነግራችኋለች ማለት ነው። ከዛም በኋላ ደግሞ ውድ ቤተሰቦቼ የሰጧትን እንግዲህ ስልኬን ስጡኝ ባካችሁ፣ ስልኬን የወሰዳችሁብኝ ምናምን እንዲህ ያለፈ ነገር ይችልሽ ትጠይቀናለች እንዴ ስልኳን ደግሞ ይች ማትረባ ቀበጥ ይላል ማለት ነው። ደመቀም እነሱም ሰላም ብለዋት ይሄዳሉ ማለት ነው። ናኦልን ሄደው አግተውት ነበረ ደመቀና ንጉስ ለሊዱ ብለው ማለት ነው። ሊዱና አዴን ስላገታቸው ማለት ነው። እነሱም እሱም ደግሞ እንደዛ ለቅቄያቸዋለሁ እውነቴን ነው የምልህ ሊዱ ያለችው እኮ እቤቷ ነው ይላል ማለት ነው። ናኦልም ናኦል እንግዲህ ያገታቸው በምክንያት ነበር ማለት ነው እናቱና ፍቅረኛው ታግተውበት ስለነበረ በብር እያስፈራሩ ስለነበረ ለዛ ብሎ ነበር ማለት ነው። እሱም ደግሞ አሁን ላይ አዘን ላይ ነው ማለት ነው እንደ አላገኛቸውም። እነሱን በማገት የሚያገኛቸው መስሎት ነበር ማለት ነው። ናኦልም ናኦልን እንግዲህ ወደ ቤት ያመጣቸው ፍቅር ነች ማለት ነው። ናኦልን አሁን ላይ ሁሉም እየተረባረቡበት ነው ማለት ነው። እንደዚህም የሚያደርገው ደግሞ ለፍቅረኛው ሲል ነበር እነሱን በማገት እነሱን ሽጦ ብር ምናምን እንትን ለማለት ነበር አዴና ሊዱ ማለት ነው። ግን አልተሳካለትም። ናኦል ማለት ነው አሁን ላይ ያለችው። ቤዚም ደግሞ እንትና ሊዱን ጸጉሯን ቴዝ እና ስጭኝ የናኦልን ስልክ ትላታለች ማለት ነው። እሷም ደግሞ አላቀውም እንዴ ከየት ነው ምሰጫ? አለበለዛ አለቅሽም እመኝኝ፣ እነጨጭሻለሁ፣ ከዚህ ከደረጃ ላይ እወረውርሻለሁ ትላታለች ማለት ነው። ቤዚ ከዛ እሺ ብላ ትሰጣታለች ማለት ነው። ስልኩን ትደውልና እንዴ ናኦልዬ የትገ ተገቢ ነው። የደረሰብህን ችግር ሁሉ ሰምቻለሁኝ ትላልሽ ማለት ነው። ቤዚ ታሽቃብጣለች የታማሙቃልች ማለት ነው። ይሄ ባርኮስ ፍቅረኛ ብትሆንም ማለት ነው። ውድ ቤተሰቦች ይህች ተንከሴስ ማለት ነው። ግን እና ኦል የሚባል ልጅ እና ፍቅር ፍቅር ስላመጣችው ተራው ደግሞ አሁን ቀጣይ ላይ የፍቅርና የለምለም ነው ብሏል ማለት ነው። ለምለም አሁን የቀሩት ያልታገቱት ለምለም እንደዚህም ደግሞ ቤዚ ናቸው ማለት ነው። ፍቅር ፍቅርን የሚያገታታል ማለት ነው። ውድ ቤተሰቦች ግን አሁን ላይ ለአደይ ብላ ብዙ ነገር እየሆነች ነው ማለት ነው። ፍቅር ውድ ቤተሰቦቼ ሶሪ። ለምለም በጣም አደይን ስለምትወዳት አደይን እንትን ስለምትላት በጣም ችግር ውስጥ ብትሆን ብዙ ብዙ ነገሮችን እያሳለፈች ነው ማለት ነው። ውድ ቤተሰብ አሁን ላይ ያለችበት ሁኔታ በጣም የሚያሳዝን ነው ማለት ነው። ሁሉም ሰው በነገራችን ላይ የሚያሳዝን ታሪክ አለው ማለት ነው። አደይ እንግዲህ ኤላ ለምለምን ነው የሚያፈቅረው። እንትና ደግሞ ባርኮቴ ደግሞ አደይን ያፈቅራል። ለእጅ እንትና ደግሞ ቤዚ ማለት ነው። ቤዚ አሁን ላይ አደይን እንትን እያልቻት ነው። እነሱም ደግሞ አሁን ላይ በጣም ችግር ውስጥ ነው ያሉት። ይህንንም ያገታትና ኦልብ ያገታትም እንትና ሊዱን ቀጣይ ላይ ደግሞ ተራው ለምለምና የቤዛ የፍቅር ነው ብሏል ማለት ነው። ፍቅርን አገታታለሁ እያለ ነበር ማለት ነው። እውነት ያገታታል። ይሄ ናኦል የሚባልሽ ናኦል እንግዲህ ያገታቸው በምክንያት ነበረ፣ ግን ምንም የተሳካ ነገር የለም ማለት ነው። ውድ ቤተሰቦች፣ በቀጣዩም ደግሞ የምናየው የሚሆነው እንትናን ነው ማለት ነው። ባርኮቴ እንግዲህ በሌቱና በእንትና ምክንያት በጣም ደስ ብሎታል። አደይን እንግዲህ ለምን አገትካት? ይህንን ልጅ ያመጣሽው እኮ አንቺ ነሽ እኛ አይደለንም። ስለዚህ ከዚህ በኋላ ከዚህ ቤት እንዲሄር ንገሩ ብለዋታል ማለት ነው። አለበለዚያ እርምጃ እንወስድ ይብሻለን ብለዋታል ማለት ነው። ይህን እንዲህ የምታደርገው እውንን ለመናገር ፍቅር ናት ማለት ነው። ፍቅር እንግዲህ የማታመጣው የማትጥሰው ጉድጓድ የለም ማለት ነው። ውድ ቤተሰቦች፣ ብዙ በጣም ብዙ ነገር ነው የምታመጣው ማለት ነው። ፍቅር ብዙ መዘዞችን ታመጣልሽ ማለት ነው። ናኦልን እንግዲህ እሷ ናት ያመጣችው ማለት ነው። በአደይ ላይ ሴራ እያሴረ በአደይ ላይ በጣም መጥፎ መጥፎ ነገሮችን እያሴረ ነው የሚገኘው ማለት ነው በዚህ ሰዓት ላይ ስለዚህ ምናልጌ በጣም እንትን ብሏል ማለት ነው። አሁን አዘን ውስጥ ነው ያለው ማለት ነው። ሊዱንና እንትን አናግቶ አሰቃይቶ ለቋቸዋል ማለት ነው። ውድ ቤተሰቦቼ ያንንም እንደዚህ ያደረገበት ምክንያት አለውና ነው ማለት ነው። ዴቭም ደግሞ ከዚህ ቤት መሄድ አለባችሁ። ቆይማ፣ ይሄ የማንም ኮተት መሰብሰብ አይደለም። ይሄ ቤት አድካዴ፣ ደግሞ መራቅ አለብህ ብሎታል ማለት ነው። እንትናን ይሄ ማን ስሙን ጥሩልኝ፣ ማለት ነው አደይን፣ ከዚህ በኋላ አጠገበ እንዳታደርሳት ተመልኝ፣ እገላለሁ ብሎታል ማለት ነው። እንትና ማለት ነው ስሙን ጥሩልኝ እና ኦል ማነው ዴቭ እንትናል ማለት ነው። ውድ ቤተሰቦቼ ደመቀንና ንጉስን እዚህ ግቢ እንዳላያቸው እመኑኝ እገላችኋለሁ ብሏቸዋል ማለት ነው። ከዚህ በኋላ እዚህ ቤት እንዲያችሁ አልፈልግም። አዴንም እየተቆጣት ነበር። አዴ፣ ምንድ ነው ችግር ከእነሱ ወይስ እነሱን ተወጃቸዋለች ሲላል። እንዴ ብዙ ነገር ነግሬህ ለምን ትቀየራለህ ዴፍ ትለዋለች። በጥፊት መተዋለች ማለት ነው። እንዴ ዴፍ ዴፍ እንደበደበችው እንግዲህ ፍቅር አደይና ዴቭ ሲጣሉላት ደስ ይላታል ማለት ነው። እነሱን ለማራቅ የማታረገው ሴራ የማታረገው ጉድጓድ የለም ማለት ነው። በጣም ጉድጓድ ትቆፍራለች። እነሱ ደግሞ ውድ ቤተሰቦች ማለት ነው፣ ችግር ውስጥ ናቸው። በእርግጥ አውቃለሁኝ፣ ግን እንደዛ መሆኑ አሁን ላይ በጣም ችግርም ቢሆኑ ውድ ቤተሰብ አይጥና ድመት እንደሆኑ እያየናቸው ነው ማለት ነው። ፍቅርም አዴን ትጠላታለ። አዴን ግን የማይጠላት ዴፍ ብቻና ብቻ ነው። በቃ ዴፍ ይሞትላታል ማለት ነው። ህይወቱንም አሳልፎ ይሰጣታል ማለት ነው። ምክንያቱም በጣም ነው የሚያፈቅራት። ለሚያፈቅሩት ሰው ደግሞ ገባችሁ ምን እንደሚያደርግ ራሱ በጣም ከባድ ነው ነው አይ ፍቅር እንግዲህ የተቃጠለች ምንም እያለች ከእነሱ ጋር አለች ማለት ነው። ውድ ቤተሰብ ይህን ይመስላል ማለት ነው። ቻናል ቤተሰብ ወይ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። የወዳችኋለሁ ባይ